ሰላም ጤና ይስጥልን ክቡራን ተመልካቾቻችን። ሰሞኑን በጣም የሚገርምና የሚያሳዝን ዜናዎችን ብናሳልፍም የሚያሳዝኑ ዜናዎች ስንጀምር ብዙ የሙቀት መጨመር በዚሁ በዱባይ ውስጥ ብዙዎች ሕይወታቸውን እያጡ ስለሆነ የሙቀት መጨመሩ በጣም ከባድና አስቸጋሪ ስለሆነ ሁላችሁም ራሳችሁን እንድትጠብቁና ይልቁንም ውሃ ስትጠጡ ከምንም በላይ ቀዝቃዛ ውሃ መጠቀም እንደሌለባችሁ ብዙ ጊዜ በዘገባችን ላይ ብንዘግበውም ግን የምትተገብሩት ጥቂቶች ስለሆናችሁ ቀዝቃዛ ውሃ አብዝታችሁ አትጠቀሙ። ከሙቀቱ መጨመርና የምትወስዱት ቅዝቃዜ ጋር ለሰውነታችሁ ከባድ ስለሆነ በጤናችሁ ላይ ከባድ ችግር ስለሚያስከትል ከዚህ ድርጊታችሁ እንድትቆጠቡ ስንል እንገልጻለን። ወደ ሌላው ዜናችን ስንሸጋገር ሰሞኑን ንስካፌ የሚጠጡ ብዙ ልጆች በየሚዲያው እኔ የንስካፌ ሱስ አለብኝ እያሉ ሱሳቸውን እንደ ጀብድ የሚገልጹት ይልቁንም በተጓዳኝ ንስካፌ በባዶ ሆዳቸው የሚጠጡ ልጆች በጣም ከባድና ይልቁንም ለሞት የሚዳርግ ስለሆነ ከዚህ ድርጊታችሁ መቆጠብ እንዳለባችሁ ንስካፌን እንደ አበረታጭ ዕጽ እየወሰዳችሁትም እንደሆነ እየገለጽንላችሁ ምክንያቱም እንቅልፍ እንዳይወስዳችሁና ሰውነታችሁን ለማነቃቃት የምትጠቀሙ ልጆች ንስካፌን እንድታቆሙ ስንል በአክብሮትና በማስጠንቀቂያ ጭምርም እንገልጻለን። ንስካፌ ጎጂ እና ከምንም በላይ አርካሚ ለሰውነትም ለጤናም ከባድ ስለሆነ ከንስካፌ ርቃችሁ ንጹህ ውሃን ማጠቀም እንዳለባችሁ ስንገልጽ በደስታ ነው። ወደ ድንቃድንቅ ዜናዎቻችን ስንሄድ ሰሞኑን አንዲት የመዳም ቅመም ወደ ኢትዮጵያ ከአስር ዓመት በኋላ ወደ ሀገሯ ስትገባ ለቤተሰቦቿ አዲስና እንግዳ ስለሆነች፣ ይልቁንም ቤተሰቦቿ በፍቅር መቀበሉን ትተው በጣም በአግራሞት እና በትችት ሲመለከቷት አስተውለናል። ምክንያቱም ይቺ የመዳም ቅመም የመጣችው ከአረብ ኢሚሬት ሲሆን ሰውነቷንና መልኳን ቀይራ ይልቁንም የምትጠቀማቸው ማቴሪያሎች ከምንም በላይ ለቤተሰቦቿ ግር ቢያሰኙም ፊቷና አፍንጫዋ ተለይቶብናል ሲሉም ቤተሰቦቿ ገልጸዋል። ምክንያቱም ቋንቋዋም ሆነ አለባበሷ የሚያስገርምና የሚደንቅ ስለሆነ ይህን ባህል ይዛችሁ የምትመጡ የመዳም ቅመሞች በቤተሰቦቻችሁ ዘንድ ምንም አይነት ተቀባይነትና አክብሮት እንደሌላችሁ አውቃችሁ ያላችሁበትን አገር ባህል ትታችሁ የምትኖሩባትን ቅድ ኢትዮጵያን ባህልና አኗኗር ዘይቤ መከተል አለባችሁ ሲሉ የተከበሩና ከምንም በላይ በምርጥና በጥሩ ሁኔታ ያሳደጉን እናቶች ከቁጣ ጭምር ገልጸዋል። ምክንያቱም የመዳም ቅመሞች ብዙውን ጊዜ ወደ ኢትዮጵያ ይዛችሁ የምትገቡት ሁማን ሄር ከምንም በላይ አስቀያሚና አስጸያፊ ድርጊት መተግበራችሁን ስንገልጽ በጣም እያዘንባችሁ ነው። ምክንያቱም ሁማን ሄር የምትጠቀሙ ልጆች ምክንያቱም ሁማን ሄር የምትጠቀሙ ልጆች ለአግባብ የገንዘብ ኪሳራና ለጤንነታችሁ በጣም ከባድ ችግር እየፈጠረ ስለሆነ ሜካፕ እና ሁማን ሄር አብዝታችሁ ወደ ሀገራችሁ ይዛችሁ ባትገቡ ይልቁንም ባትጠቀሙ መልካም ነው ስንል እንገልጻለን። ይህንን ዜና ማስተላልፍላችሁ ቀጥታ ከስቱዲዮ ሲሆን ከጊዜያዊ ስቱዲዮ ሲሆን እንደዚህ ፏብትን ያረጉኝ የመዳን አምፑሎችና እ። እነኝህ ከጀርባዬ የምትመለከቷቸው አምባሳደሮች ሲሆኑ የክብር አምባሳደሬ ክሎሮክሱም ለጊዜው የስራ ማስጠንቀቂያ ሰጥቶኝ ወጣ ያልኩ ሲሆን ከዜናው ወጣ ብለን ደግሞ አግራሞት ወደሚጭረው ታሪክ እነግራቸዋለን። ቀጥታ ከአፓርታማ ወይም ደግሞ ከቪአይፒ ወደ